ሰላም ጠናስትልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን እንደምንዋላችሁ። የመስከረም ዘጠኝ ቀን 2018 ዓ ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመረብኩ አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ትግል በከፍታ ላይ መጓዙን ቀጥሏል። በዛሬው ዕለት ወሳኝና ስትራቴጂካል ቦታን ተቆጣጥሯል። ከታላቋና ታሪካዊቷ ከተማ በሃያ ኪሎ ሜትር ርቀት እየተካሄደውና በፋኖ ድል የታጀበው ተጋድሎ በዜናችን የሚደመጥ ቀዳሚ መረጃ ነው። ቦታውንና ተዋጊዎቹን በተመለከተ የፋኖ መሪው ሀሳቡን ሰጥቶበታል። ተሰሙታላችሁ ለአማራ ፋኖ መሪዎች ከምሁራን የሚሰጠው አስተያየት ዛሬም ተጠናክሮ ቀጥሏል። ይህ እስካሁኑ ድል ታላቅ ቢሆንም ከመከራችንና ከምንደርስበት ግብ አንጻር ገና ብዙ ይቀረናል የሚሉት ምሁራኑ የፋኖ መሪዎች ዛሬ ላይ ሆነው ነገን አሻግረው ማየት ይኖርባቸዋል፣ በዚህ ልክ ተዘጋጅተው ታግለው ለማታገል ራሳቸውን ማዘጋጀት አለባቸው ብለዋል ምሁራኑ። ከዚህም በተጨማሪ መሰረታዊ ጥሪ አቅርበዋል። ሙሉ መረጃውን ከዜናችን ታገኙታላችሁ። ከአዲስ አበባ በቅርብ ርቀት የሚደረገው የፋኖ ተጋድሎ በድል ታጅቦ ቀጥሏል። የድላችን ምስጢር ደግሞ ለወጣንለት ዓላማ መታመናችን ነው ሲል የፋኖ መሪው ተናግሯል። ይህን የተናገረው የፋኖ መሪ ማን ነው? የተጋድሎውና የድሉ ስፋትስ ምን ያህል ነው የሚለውን በዜናችን አሰናርተነዋል። የፋኖ መሪውም ድምፁን ያሰማናል። ሁለት የብልጽግና ጄኔራሎች እርስ በርስ መነጋገር አቁመዋል። የሚመሩት ጦርን ባለቆቹ ኩርፊያ ተጨንቋል። ጄኔራሎቹ ምን አጋ ጫቸው የትኞቹ ጄኔራሎችስ ናቸው የተኮራረፉት? የሰዓቱ ዜናችን ልዩ መረጃ ነው፣ ሰዓቱን ጠብቆ ይቀርባል። የኦህዴድ ብልጽግናን ገመና በግልጽ ያሳየው የድሬዳዋና የአዲስ አበባ ዙሪያ ጥቃት በትንታኔ የተመለከትነው የእለቱ መረጃችን ነው። ከለማ መገርሳ እስከ ሽመልስ አብዲሳ፣ ከበቀለ ገርባ እስከ ኮምሳ ድሪባ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 በጎንደር ጠቅላይ ግዛት እዝ 206ኛ ኮር የተራራው ራስ ጉና ክፍለ ጦር በዛሬው እለት በፋርጣ ወረዳ ጋሳይ ከተማ በመግባት የብልጽግናውን ሰራዊት ከባድ ኪሳራ አድርሰውበታል። ይህን ታላቅ ድል ለመቀዳጀት ስኬታማ የከተማ ኦፕሬሽን የሰሩት የተራራው ራስ ጉና ክፍለ ጦር ወልቃይት ብርጌድ አባላት ሲሆኑ ሁለት ብሬንና 19 ነፍስ ወከፍ መሳሪያን ከብልጽግናው ሰራዊት ላይ ተረክበዋል። የብልጽግና ሰራዊት ከመሸገበት ቦታ ድረስ በመግባት ድንገተኛ ጥቃት ያደረሱት የወልቃይት ብርጌድ ውስን የሻለቅ አባላት ሲሆኑ አስራ አምስት የብልጽግና ሰራዊት እርምጃ ወስደውበታል ከተማዋ ውስጥ የነበረው የብልጽግና ሰራዊት በበኩሉ ወደ ደብረታቦር ኃይሉን ይዞ ማፈግፈጉን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል ከሰኔ 27 ቀን የዘመቻ ሰማዕታት እወጃን ተከትሎ በዚህ ቀጠና በተደረጉ ተደጋጋሚ የፋኖ ተጋድሎዎች የብልጽግናውን ሰራዊት በእጅጉ ማመናመን የቻሉ ሆነዋል ከዚህ በተጨማሪም በደቡባዊ ጎንደር ዞን ብቸኛ የሆነውን የደብረታቦር ሪፈራል ሆስፒታልን ከመደበኛ አገልግሎት ውጪ በማድረግ ለብልጽግናው ሰራዊት ብቻ ሕክምና እንዲሰጥ አስገድዶታል። በዛሬው የጋሳይ ከተማ ልዩ ኦፕሬሽንም ከሃያ በላይ የብልጽግና ሰራዊት ወደ ደብረ ታቦር ሆስፒታል ተጭኖ መግባቱን የሆስፒታል ምንጮቻችን ገልጸዋል። የሁለት መቶ ስድስተኛ ኮር ዋና ቃል አቀባይ አርበኛ ሻምበል ተስፋ የተጋድሎውን ውሉ አስመልክቶ ለጣና ቴሌቪዥን እንደገለጸው የጠላት ኃይል ከደረሰበት ፈጣን ምት የተነሳ ወደ ክምር ድንጋይ እንኳን መመለስ ባለመቻሉ ወደ ደብረታቦር ነው የሸሸው ብሏል። አርበኛ ሻምበል ተስፋ አክሎም የአማራ ፋኑ አንድነት መፍጠር ከቻለ የብልጽግናውን ሰራዊት ማሸነፍ ቀላል መሆኑን ደጋግመን ተናግረናል። በዛሬው ተጋድሏችንም ከዞን ዋና ከተማ ደብረታቦር በቅርብ ርቀት የተገኘው ድል በውስን የሰራዊት ኃይል ብቻ ነው። እንደ ፋኖ አንድነትን ብንፈጥር ደግሞ በአጭር ጊዜ ጠላትን ማሸነፍ እንደምንችል ማሳያ ነው ሲል ተናግሯል። በአጠቃላይ የተጋድሎውን ዝርዝር መረጃ ሲናገርም ከአርበኛ ሻምበል ተስፋ ጋር ያደረግነው ሙሉ ቃለ ምልልስ ጣና ዴይሊ በሚለው ሁለተኛው ቻናላችን እንድትከታተሉት እየጋበዝን በቀጥታ ወደ ተከታዩ መረጃችን አለፍን። ወደ ተከታዩ ዜናችን እናልፋለን። የፋኖ መሪዎች ማሰብ ያለባቸው ስለነገ ነው። ምሁራን የአማራ ህዝብ የሉና ትግል አሁናዊ ሁኔታን በስፋት የተነተኑት ምሁራን የፋኖ መሪዎች ቆም ብለው በማሰብ ስለ አማራ ህዝብ አሁናዊና የነገ አፈንታው ላይ ሊመክሩ ይገባል ሲሉ አሳስበዋል። የእስካሁን ወታደራዊ ድል ሊያኩራራቸው አይገባም ሲሉም ገልጸዋል። አማራን አምረሮ በሚጠለው አገዛዝ የዘር መጥፋት ጦርነት የተከፈተበት የአማራ ሕዝብ ወደ ህልውና ትግል ከገባ ሁለት ዓመታትን አስቆጥሯል። በእስካሁኑ የህልውና ትግል ጉዞ ውስጥም የተገኙ ስኬቶች ቢኖሩም ከተገኙ ስኬቶች ይልቅ የሚቀሩትና የሚቀረፉት ይበልጣሉ ሲሉ ምሁራን ለጣና ቴሌቪዥን ተናግረዋል። ስለ ፋኖ ትግል አስተያየታቸውን የሚሰጡት የጎንደር ዩኒቨርሲቲ ህግ ትምህርት ቤት አስተማሪው ጦርነት ብዙ ዋጋ የሚያስከፍል የትግል ስልት በመሆኑ የመጨረሻው አማራጭ ተብሎ የሚጠራ የትግል መንገድ ነው። የአማራ ሕዝብ ወደ ትጥቅ ትግል ሲገባ ከበቂ በላይ ገፊ ምክንያቶች እንዳሉ ስለምረዳ የፋኖን ትግል በሙሉ ልቤ ደግፈዋለሁ ሲሉ አስተያየታቸውን መስጠት ይጀምራሉ። ምሁሩ ሀሳባቸውን ሲቀጥሉም፣ ሆኖም የፋኖ ትግል በተጀመረበት ፍጥነት ወይም ሞመንተም ለምን መጓዝ አልቻለም ብለን መጠየቅ አለብን። ምክንያቱም ትግሉ ህዝባዊ ነው። ህዝባዊ ትግሉን በመሪነት የሚያስተባብሩት የፋኖ መሪዎች ለዚህ ጥያቄ ተገቢውን ምላሽ ሊሰጡ ይገባል። ራሳቸው መሪዎቹም ቢሆኑ ህዝብ ምን እያለን ነው ብለው ቆም ብለው ራሳቸው ሊጠይቁና የመጡበትን መንገድ ሊገመግሙ ይገባል። ምክንያቱም አሁን ስላለው ሁኔታ በግልጽ ስንናገር ለነገው የአማራ ህዝብ ፈተናን እንጂ ድልን የሚያመጣ ደረጃ ላይ አይደለም ብለዋል። ሌላው አስተያየት ሰጪ ደግሞ ቀደም ሲል በወልዲያ ዩኒቨርሲቲ ሲያስተምሩ የነበሩና አሁን ላይ በግል ስራ ላይ የሚገኙት ምሁር ናቸው። ምሁሩ ሀሳባቸው መስጠት የሚጀምሩት የጎንደር ዩኒቨርሲቲቻቸው የሚሰጡትን ሀሳብ በመደገፍ ነው። ፋኖ ወደ ትጥቅ ትግል ሲገባም ሆነ አሁንም እደግፈዋለሁ ሲሉ ይናገራሉ። ምሁሩ ሀሳባቸውን ሲቀጥሉም በርካቶች የዘነጉት እውነታ ፋኖ ወደ ትጥቅ ትግል ሲገባ የሰፈራ ደረጃ አደረጃጀት እንጂ የዝ ሰንሰለቱን የጠበቀ አደረጃጀት አልነበረውም። በሂደት ወደ ሻለቃና ብርጌድ ወደሚባሉ ደረጃዎች አደገ። እየቆየ ሲሄድ ሰባት አደረጃጀቶችን ይዘው መጡ። አሁን ላይ ሁለት አደረጃጀቶች ላይ ደርሰዋል። ይህ በራሱ በበጎ ሊታይ የሚገባው ነው ይላሉ የቀድሞው የወልዲያ ዩኒቨርሲቲ መምህር እዚህ ላይ ስጋት እንዳላቸው አልደበቁም። በእርግጥ ሁለት አደረጃጀቶች ብቻ መኖሩ ፉክክሩንና መጓተቱን ሊያካርረው ይችላል። ባለፈው ዓመት የተመለከትነው እርስ በርስ መገዳደል የመጣውም የሁለት አደረጃጀቶች መካረር እንደሆነ እረዳለሁ። ከዚህ በፊት ሻቢያና ጀባሃ በረሃ ላይ የተብላሉት በሁለቱ አደረጃጀቶች መቀራረብ ባለመቻላቸው ነበር። የፋኖ መሪዎችም ጉዳዩ ስር ከመስደዱ በፊት ቆም ብለው ሊያስቡና የህዝቡን ምጣ ፈንታ ታሳቢ ባደረገ መልኩ ሊመካከሩ ይገባቸዋል ብለዋል። ሁለቱም ምሁራን በጋራ የተስማሙበት ሌላው ነጥብ ደግሞ ለፋኖ አንድነት ከብልጽግና መንግስት የበለጠ ስጋት የሆኑበት የሚዲያዎችና የአክቲቪስቶች ጉዳይ ነው ሲሉ ተስማምተው ይናገራሉ። የሁለቱም አደረጃጀቶች ሚዲያና አክቲቪስት አክቲቪስትነን የሚሉ ግለሰቦች ስለ አንድነትና ስለ ነገው የአማራ ህዝብ ጣፈንታ የሚበጀውን ሀሳብ ሊያመጡ የሚችሉት የፋኖ መሪዎች በየፊናቸው ያሉትን የሚዲያ ሰዎች በመምከርና አካሄዳቸውን እንዲያስተካክሉ በመንገር ነው በማለት ሚዲያውና አክቲቪዝሙ የተጫወተውን አፍራሽ ሚና ገልጸዋል። የአማራ ፋኖ አንድ ካልሆነ አምባገነኑ የብልጽግና ግዛዝ እድሜው መርዘሙ ብቻ ሳይሆን ጭካኔና ወንጀሉም ከመቼውም ጊዜ በላይ እየጨመረ እንደሚሄድ ምሁራኑ ገልጸው ለስርዓቱ ውድቀት ብቻ ሳይሆን ለአገር አንድነትና ለአማራ ህዝብ ህልውና ሲባልም ፋኖ አንድ መሆን እንዳለበት አሳስበዋል። ፋኖ አንድ መሆን ያለበት ደግሞ አንድ መሆን ስለፈለገ ብቻ ሳይሆን አንድ መሆን አማራጭ የሌለው ምርጫ መሆኑንም አሳስበዋል። ዜናዎቻችን እንደቀጠሉ ናቸው። የድላችን ምንጩ ከዓላማችን ነው። አርበኛ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ያለፉትን ሰባት ቀናት ያካሄዳቸውን ተጋድሎዎች በሙሉ በድል ተወጥቷል። የተከታታይ ድሉ ምስጢሩም ሰራዊታችን ከተገነባበት ወታደራዊ ዲስፕሊን እና ከወጣበት ዓላማ የሚቀዳ ነው ሲል የእዙ ቃል አቀባይ አርበኛ አበበ ሙላት ለጣና ቴሌቪዥን ተናግሯል። አርበኛ አበባ አክሎም የአማራ ሕዝብ የገባበት የሉን አደጋ ለአማራ ፋኖ ረፍት የሚነሳው አሳሳቢ ጉዳይ ነው። ይህን አደጋ ካልቀለበሰና አማራ ነጻነቱን ካላገኘ ረፍት የሌለው ሰራዊታችን ተጋድሎ የሚያደርገው ከወጣበት የትግል ዓላማ በመነሳት ነው ብሏል። የአፋር ሸዋ ጠቅላይ ግዛት ዝ የማህመድ ቢሆነ ኮር አካል የሆነው ጣይቱ ክፍለ ጦር አራተኛ ሻለቃ ቃኞች በትናንትናው ዕለት ባንኮ በር ወረዳ ባልዩ አምባ ከተማና በዙሪያው የመሸገውን ያገዛዙን ጦር ምሽግ ድረስ ከሌሊቱ አስር ሰዓት ሰርጎ በመግባት እርምጃ እንደወሰደ በት የገለጸው ቃል አቀባዩ ባንኮቨር ከተማና ባልዩ አምባ ከተማ መካከል በሚገኘው ጨፋ ቀበሌ ልዩ ስሙ ጥድ አምባ የምትባል ቦታ የአድማ ብተናና የሚልሻ ምሽግ የነበረ ሲሆን ጀግኖቻችን ምሽጉን ሰብረው በመግባት ከ10 በላይ የጠላት ኃይል እርምጃ ወስደዋል። ከ15 በላይ ደግሞ ቁስለኛ አድርገዋል። በተጨማሪም ከ5 እስከ 7 የሚሆነው የሚልሻ ኃይል ደግሞ በድንጋጤ እስካሁን መድረሻው እንዳልታወቀ የውስጥ ምንጮቻችን ገልጸዋል። በሌላ ግንባር በሽዋ ጠቅላይ ግዛት ይፍራታ እና ግድም ወረዳ ያ ሰባት የአምደ ጽዮን ኮር አካል የሆኑት ጀግናው ራምቦ ክፍለ ጦርና ጀግናው የ7 ለ7 ክፍለ ጦር መነሻውን ከኦሮሞ ብሔረሰብ አድርጎ በተንቀሳቀሰ የጠላት ኃይል ላይ ዛሬ ከንጋቱ 12 ሰዓት ጀምሮ ልዩ ቦታው በራስ ላሴ በሚባል ቀበሌ ከፍተኛ ውጊያ አድርጎ ከፍተኛ ጉዳት ማድረሱን አርበኛ አበበ ሙላት ተናግሯል። የአማራ ፋኖ ሕዝባዊ ድርጅት ምክትል ቃል አቀባይና የሸዋ ጠቅላይ ግዛት እዝ ቃል አቀባይ አርበኛ አበበ ሙላት የዙን ተከታታይ በድል የታጀቡ ተጋድሎች አስመልክቶ ለጣና ቴሌቪዥን እንደገለጸው በድርጅት ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆን የኮራ አካል የሆነው ጀግናው ጣይቱ ክፍለ ጦር አራተኛ ሻለቃ ቃኞች ደግሞ በትናንትናው ዕለት ባንኮበር ወረዳ ባልዩ አምባ ከተማና በዙሪያው የመሸገው የአገዛዙ ጦር ምሽግ ድረስ ከሌሊቱ አስር ሰዓት ሰርገው በመግባት እርምጃ ወስደውበታል። ባንኮበር ከተማና ባልዩ አምባ ከተማ መካከል በሚገኘው ጨፋ ቀበሌ ልዩ ስሙ ጥዳምባ የምትባል ቦታ አድማ ብተናና የሚኒሻ ምሽግ የነበረ ሲሆን ጀግኖቻችን ምሽጉን ሰብረው በመግባት ከአስር በላይ የጠላት ኃይል የደመሰሱ ሲሆን ከአስራ አምስት በላይ ደግሞ ቁስለኛ አድርገዋል። በተጨማሪም ከአምስት እስከ ሰባት የሚሆነው የሚኒሻ ኃይል ደግሞ በድንጋጤ ገደል እንደገባና እስካሁን መድረሻው እንዳልታወቀ የውስጥ ምንጮቻችን ገልጸዋል። በሌላ ግንባር በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ የአጼ አምደ ጽዮን ኮራ አካል የሆነው ጀግናው ራምቦ ክፍለጦር እና ጀግናው የሰባት ለሰባ ክፍለ ጦር መነሻውን ከኦሮሞ ብሔረሰብ አድርጎ በተንቀሳቀሰ የጠላት ኃይል ላይ ዛሬ ከንጋቱ አስራ ሁለት ሰዓት ጀምሮ ልዩ ቦታው በረሃ ስላሴ በሚባል ቀበሌ ከፍተኛ ውድጌ አድርጎ በጠላት ላይ ከፍተኛ ጉዳት አድርሰውበታል። በተመሳሳይ ሰዓት ከመጥቆሪያ ተነስቶ ወደ ከሰያት ያመራውን ያገዛዙ የመቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦርን ደግሞ ጀግናው የራምቦ ክፍለ ጦር ከንጋቱ አስራ አንድ ሰዓት ጀምሮ ገጥሞት ከፍተኛ ኪሳር አድርሶበታል። በሁለት አውደውጊያዎች በጠላት ላይ የደረሰው ጉዳት ይህ መግለጫ እስከወጣበት ጊዜ ድረስ እየተጣራ ይገኛል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮራ አካል የሆነው ጀግናው አስቴጎማ ተራራ ክፍለ ጦር በሚያስተዳድራቸው ቀጠና የትምህርት ምዝገባ በይፋ ሲጀመር በአገዛዙ ጦር በግፍ የተጨፈጨፉ ንጹሐን አርባኛ ቀን መታሰቢያ በሰራዊቱ እና በህዝቡ ታስቦ እንዲውል አድርጓል። በዚህም መሰረት ነሐሴ አራት 2017 ዓ ም በግፍ ፊጥኝ ታስረው የተረሸኑ ንጹሐን የአንጾኪያ ገምዛ ወረዳ ነዋሪዎች የአርባ ቀን መታሰቢያ መስከረም ስምንት ሁለት ሺ አስራ ስምንት ዓመተ ምህረት በወታደራዊ ስነ ስርዓት በድሽቃ ተኩስ ታጅቦ ተከብሮ ውሏል። የግንባር አውደ ውሎቹ እነዚህን ይመስሉ ነበር። በሌላ የግንባር አውደ ውሎ እስከምንገናኝ ድረስ ክብርና ሞገስ ለሰማዕታት ይሁንልን። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። መስከረም ዘጠኝ ሁለት ሺ አስራ ስምንት ዓመተ ምህረት አርበኛ አበበ ሙላቱ ከግንባር የመስከረም 9 2018 ዓመተ ምህረት የምሽት ዜናችን አሁንም እንደቀጠለ ነው። ቆይታችሁ ከኛ ጋር ይሁን። ጄኔራሎቹ መነጋገር ካቆሙ ቆይተዋል። ወዳጆቻቸው ሁለት የብልጽግናው ጄኔራሎች እርስ በርስ መግባባትም ሆነ መነጋገር ማቆማቸውን በሁለቱም ዙሪያ የሚገኙ የሰራዊቱ አባላት ተናገሩ። ሁለቱ ጄኔራሎች መነጋገር ያቆሙት ከሰመራው ጉባኤ በኋላ መሆኑንም ተናግረዋል። የብልጽግናው ሰራዊት ሰሜን ምስራቅ እዝ ዋና አዛዥ ጄኔራል አሰፋ ቸኮልና የኮር አዛዡ ብርጋዴር ጄኔራል ዘውዱ ሰጣርጌ በመካከላቸው አለመግባባት መፈጠሩ ታውቋል። ሁለቱም የሰሜን ምስራቅ እዝ ከፍተኛ ወታደራዊ አዛዦች ሲሆኑ እነሱ የሚመሩት እዝ ባለፉት ሶስት ወራት ከፍተኛ ወታደራዊ ኪሳራ ማስተናገዱን ተከትሎ በቅርቡ ሰመራ ከተማ ላይ ግምገማ ተካሂዶ ነበር። በተለይም ዙ ሃያ ሶስትን ጨምሮ ዲሽቃና ሌሎች የቡድን መሳሪያዎች ሳይቀር በፋኖና በህወሓት ያስማረኩት ሁለቱ ጄኔራሎች የልዩነታቸው ምክንያት ምክንያት የኮር አዛዡ ወደ እዛ አዛዥነት ለማደግ በሚያደርጉት ያልተገደበ ፍላጎት የተነሳ ለእሁድር ጄኔራሎች የበለጠ ታዛዥነታቸውን በማሳየታቸው ነው። ሁለቱም ጄኔራሎች የአማራ ተወላጆች ቢሆኑም በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ከፊቱ ነው እየመሩ ለሚሊዮኖች ጉስቁልና ተጠያቂዎች ናቸው። ብርጋዴር ጄኔራል ዘውዱ ሰጣርጌ ሳቸው የሚመሩት ጦር በአማራ ህዝብ ላይ ያደረሰውን ጅምላ ጨራሽ ውድመት በቅርበት የተመለከቱ ቢሆንም በቅርቡ ግን የአማራ ህዝብ ፈተናዎችና የመውጫ መፍትሄዎች የሚ መጽሐፍ አሳትመው ደሴ ከተማ ላይ ማስመረቃቸው ይታወሳል። በእድሜ አንጋፋ የሆኑትን ይህ ጄኔራል ከህወሓት ዘመን ጀምሮ የአማራ ህዝብ ጠላት የሆኑትን ሁለቱንም ስርዓቶች በታማኝነት ያገለገሉ ቢሆንም ከኮር አዛዥነት አለፍ ያለ ሹመት አልተሰጣቸውም። ጄኔራል አሰፋ ቸኮል በበኩላቸው የህወሓትን ወረራት ተከትሎ መርሳ አካባቢ የነበረውን ሰራዊት እየመሩ የነበሩ ሲሆን የመንግስት ሴራ ስላለበት እንጂ ህወሓትን እንኳንስ ወልዲያ ሊገባ ይቅርና መቀሌም መግባት አይችልም ነበር ብለው መናገራቸውን የብ ብልጽግናው ሊቀመንበር በመስማታቸው ወታደራዊ ማረግ እንደከለከሏቸው ይነገራል። ሆኖም ሰራዊት በብቃት ይመራሉ ተብለው ስለታሰቡና የአማራን ህዝብን በጭካኔ ለመጨፍጨፍ ታማኝነታቸውን ስላሳዩ የሰሜን ምስራቅ እዝ ዋና አዛዥ ሆነው የተሾሙት በ2015 ዓ.ም ነው። የሁለቱን ጄኔራሎች አለመግባባት በቅርበት የታዘቡት የሰራዊቱ አባላት ሲናገሩ ሁለቱም እርስ በርስ ይጓተታሉ እንጂ በቅርቡ ሁለቱም ካላፊነት ይነሳሉ። የጄኔራሎቹ ሹመት ምክንያትም እነሱ አማራ ሆነው በአማራ ህዝብ ላይ የተከፈተውን ጦርነት እየመሩ ህዝብን እንዲያስጨፈጭፉለት እንጂ መንግስት ሁለቱን የማይፈልጋቸውም ሲሉ ተናግረዋል። የብልጽግናው አገዛዝ ወደ ኤርትራ የሚያደርገውን ጦርነት አስመልክቶ አብዛኛው ሎጂስቲኩን ከወሎ ቀጠና በማጓጓዝ አፋር ክልል ሰመራ ከተማ ላይ ያከማቸ ሲሆን በቅርቡ በማጓጓዝ ላይ ከነበረው ከባድ መሳሪያ መካከል አንዱን ዙያ 23 ራያ አካባቢ በዋታ ታጣቂዎች መማረኩ ይታወሳል። ይህን አስመልክቶ ጄኔራል አበውታደሰ የመሩት የጄኔራሎች ግምገማ መካሄዱንና ጉዳዩን በሄደር ተይዞ ወደ ሌላ አጀንዳ መታለፉን መዘገባችን ይታወሳል። የብልጽግናው ሊቀመንበር ሊቀመንበርና የጦር ኃይሎች ዋና አዛዥ በቅርቡ ካቢኔ ለውጥና የወታደራዊ አዛዦች ምደባ ማስተካከያ ሊያደርጉ እንደሚችል ይጠበቃል። በመጨረሻም በትንታኔ ወደ ተመለከት ነው የዕለቱ የትንታኔ ርዕሰ ጉዳያችን እናልፋለን። በአዲስ አበባ እና ድሬዳዋ ላይ ያንዣበበው የቅንጅት ጥቃት የእሁድድ ብልጽግና አገዛዝ ያልተቋረጠ የግዛት ማስፋፋት እና የማንነት ጭፍለቃ ቅዱን በፖለቲካዊና በወታደራዊ መንገዶች ለማስፈጸም የጀመረውን ጉዞ ሰሞኑን አጠናክሮ ቀጥሎበታል። የዚህ እቅዱ ማስፈጸሚያ እንዲሆነው ደግሞ ኦነግሸን የቀዳሚ ተባባሪ ሆኖ ቀርቧል። ከዓመታት በፊት በጠቅላይ ሚኒስትር ጽህፈት ቤት አዳራሽ አቶ ለማ መገርሳ የኦሮሞ አባ ገዳዎችን ሰብስበው ለም አዲስ አበባ ላይ ዲሞግራፊ ቅየራ እየሰራ ነው ሱሴ ብሎ አታለለን እያሉ ያሙኛል፣ ኢትዮጵያዊነት ብሎ ከዳን ተንሸራተተ፣ ባህር ዳር ሄዶ ሱሴ ብሎ አታለለን የሚለው ለመሆኑ እኔን ከማን ጋር ነው ውል የገባሁት? ቀብድ የሰጠኝ አለ እንደ ስለ ኢትዮጵያዊነት ስበት ቀብድ የሰጠኝ እኮ የለም፣ የተፈራረም ነው አካል የለም። ወይስ ለምርጫ ካምፔን ነው ያደረግኩት? የዛኔም እኮ ነው ፕሬዚደንት፣ የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዚደንት ነበርኩኝ። የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ። እንዳይ ምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ? አዎ፣ በአዲስ አበባ የፈለኩትን ከማድረግስ ማን ያግደኛል ሲሉ ተናገሩ። የእሳቸውን ከስልጣን መነሳት ተከትሎ በቦታቸው የተተኩት አወዛጋቢው ሽመልስ አብዲሳ በበኩላቸው አዲስ አበባን ለመጠበቅ ሸገር ሲቲን መስርተናል ብለው መናገራቸው ይታወቃል። በሁዴድ ብልጽግና የስልጣን ዘመን አዲስ አበባ ሶስት ከንቲባዎችን ስትቀያየር ሶስቱም ከሁዴድ አባላት ውጭ እንዳይሆኑ ከፍተኛ ጥንቃቄ ተደርጓል። ሕግም ተሻሽሏል። ከዚህ ሁሉ በከፋ መልኩ ደግሞ መስከረም 29 ቀን 2011 ዓ ም በአዲስ አበባ ቤተ መንግስት ድንገት ገቡ የተባሉት የተመረጡ ወታደሮች ከብልጽግናው ሊቀመንበር ጋር ፑሻፕ ሰርተው ወደ ካምፓቸው በተመለሱ በሳምንት ልዩነት የብልጽግናው ሊቀመንበር ፓርላማ ላይ ቀርበው ጠቅላይ ሚኒስ ሚኒስተራችን ተነካ ብለው አዲስ አበባ ዙሪያ የሚገኙ የኦሮሞ አርሶ አደሮች ፈረሳቸውን ጭነው እየገሰገሱ ነበር፣ ችግሩ መፈታቱን ሲያውቁ ጉዞቸውን ገቱት እንጂ ብለው መናገራቸው ነው። እነዚህ ተከታታይ ወረራና ከተማዋን እኛ ብቻ እንዘዝባት የሁዲድ ያልተገራ ፍላጎት በነበቀለ ገርባና ጀዋር መሐመድም ታግዞ መቀጠሉ የሚታወስ ሲሆን ባሳለፍነው ዓመት መጋቢት መጨረሻ ላይ በናዝሬት ከተማ በተካሄደው የብልጽግናው ምክክር ኮሚሽን አጀንዳ ይያዝልኝ ብሎ ሁዲድ ያቀረበው ሀሳብ የግዛት መስፋፋት ነበር። ከነዚህ የግዛት ተስፋፊነት ጥያቄዎች መካከል አዲስ አበባና ድሬዳዋን የመዋጥ መሰልቀጥ ምኞት ቀዳሚው ነው። ይህ ድርጊት በሀሳብ ደረጃ ከተነገረ ከወራት በኋላ ሰሞኑን ወደ ትግበራ የተገባ ይመስላል። የፊታችን መስከረም 25ና 26 የኢሬቻ በዓል አዲስ አበባና ድሬዳዋ ላይ ይከበራል። ለዚህ ክብረ በዓል የኦህዴድ አስተዳደር በአስር ሺዎች የሚቆጠር የበዓሉ ታዳሚን ከመላው ኦሮሚያ ክልል ወደ አዲስ አበባ ለማጓጓዝ የበጀት እጥረት እንዳይገጥመው ከከተማ አስተዳደሩና ከፌዴራል መንግስቱ እስከ ወረዳና ክፍለ ከተማ የሚገኙ ካድሬዎቹ ገንዘብ ስብሰባ አሰማርተዋል። በዓሉን በተመለከተም ሰነድ አዘጋጅቶ የትርክት ቀየራውን ለማሳለጥ እረፍት አልባ ሆኖ እየሰራ ነው። ለኤሬቻ በዓል ማክበር የተዘጋጀው የሁዲድ ሰነድን ስንመለከት የኦሮሞ ህዝብ ጥያቄ በመመለሱ ኤሬቻ በአዲስ አበባ እንዲከበር ማድረግ ተችሏል። ኤሬቻ የኦሮሞ ህዝብ የበዓል ህዳሴ ነው። ለሀገራዊና ለክልላዊ ምርጫ ቅስቀሳ የሚሆን ትልቅ የህዝብ መሰብሰቢያ መድረክ ነው ሲል አስፍሮት እናገኘዋለን። የዚህ እኩይ ዓላማ ማስፈጸሚያ የሆነው ደግሞ የኦነግሸን አፈሙዝ አዲስ አበባ በቅርብ ርቀት ጀልዱ በተባለ ቦታ ላይ እስቴ ከንደን አሳይ ተብሎ በታዘዘው መሠረት ወታደራዊ ካምፕ ገብቶ ከመቶ በላይ የሚሆኑትን የኦሮሚያ ፀጥታ መዋቅር አባላትን ገድሏቸው አድረዋል። ይህ ብቻ በቂ አይደለም። ተጨማሪ ምስክር አምጣ ተብሎ ትዕዛዝና ሎጂስቲክ ተሰጥቶት ወደ ምስራቅ ተጉዞ ድሬዳዋ ሁርሶ ወታደራዊ ማሰልጠኛ አቅራቢያ ይኸው ጉልበቴ ሲል የብልጽግናን ሰራዊት ደምስሶ ገዥ ወታደራዊ ቦታ እንዲቆጣጠር ተደርጓል። አዲስ አበባ ዙሪያ በምዕራብ ወደ ቡራዩ ቀጠና፣ በሰሜን ሱሉልታ ዙሪያ፣ በደቡብ ሰበታና ኬንተሪ ዙሪያውንና በምስራቅ ደግሞ ናዝሬት እና ደብረ ዘይት ዙሪያውን ኦነግሸኔ እየገባ ጥቃት ሲያደርስ የአሁኑ የመጀመሪያው አይደለም። አማራን ትጥቅና ቀበቶ አስፈታለሁ ብሎ ታንክና ድሮን ያዘዘውና ትግራይን አወድመናል መቀሌን እንደ በሻሻ አድርገናታል ብሎ የተዘባበተው ኦህዴድ ከቤተመንግስቱ በቅርብ ርቀት ይህን ያህል ውድመት ሲደርስ ዝም ብሎ የተመለከተው አቅም አጥቶ እንዳልሆነ በጨለማ የሚታይ በገበያ መሃል ተለይቶ የሚሰማ ምስጢር ነው። በአንድ ወር ውስጥ ሁለት ጊዜ አዲስ አበባ ዙሪያ የሰፈረውን የኦሮሚያ ክልል ፀጥታ መዋቅር ካምፑ ድረስ ገብቶ ኦነግ ይህን ጭድ አድርጎ የወጣው በአገዛዙ ልዩ ትዕዛዝ ወይም ትብብር ለመሆኑ የሚጠራጠር የዋህ ወይም አቃፊ አባቱ ሞኝ የሆነ ሰው ይኖራል ተብሎ አይጠበቅም። የዚህ ሁሉ ውድመት ዓላማ ቤተ መንግስቱ ዙሪያ አንዣበበው ኃይል አደገኛ ስለሆነ እንዳትነኩኝ የሚል ማስፈራሪያ ዱላ ሆኖ እንዲታይለት ነው። አዲስ አበባ ላይ ብቻ ያልተገደበው የሁዲድ ፍላጎት ድሬዳዋ ላይም ተመሳሳይ ፍላጎት ያለው በመሆኑ በከፍተኛ ሰራዊት የሚጠበቀውን ሁርሶ ወታደራዊ ማሰልጠኛ አቅራቢያ ተኩስ ከፍቶ ገዥ ወታደራዊ ቦታዎችን ተቆጣጥሯል ተብሎ ብሎ ተነግሯል። እንደዚህ አይነት ዜናዎች በብልጽግናው የስልጣን ዘመን ተደጋግመው የተሰሙ የጨፍኑ ላሞኛችሁ ዜናዎች ናቸው። ከዚህ ቀደምም በወለጋ ጠቅላይ ግዛት ኦነግ ሸኔን እየፈለግን ነው የሚሉ የአካባቢው ወጣቶች ከዘራና ልምጭ ይዘው ጥሻ ውስጥ ሰው ሲፈልጉ ቀርጸው ዜና ሰርተው እንዳቀረቡልን አይዘነጋም። ዛሬ ደግሞ በአዲስ አበባ ዙሪያና ና ሁርሶ ወታደራዊ ማሰልጠኛ አቅራቢያ ሸኔ ወታደራዊ አቅሙን አሳየ የሚል ዜና የተሰራጨው እሁድድ በአዳራሽ የሚጠይቀውን ኦነግ በነፍጥ ድጋፍ እየሰጠው ነው በሚል ተስተካክሎ ሊቀርብ የሚገባው ዜና መሆኑን ተንታኞች ይናገራሉ። ተንታኞች አስተያየታቸውን ሲሰጡ የሚያቀርቡት አስረጃ ሀሳብ ለምሳሌ ጀልዱ ወታደራዊ ካምፕ ውስጥ ኦነግ ሸኔ ገብቶ የልዩ ኃይል ከፍተኛ አመራሩን እና የወረዳው ሚልሻ ኃላፊን ጨምሮ መቶ ኃይል ሲገድል እስከ ማለዳው አንድ ሰዓት ተኩል በተደረገው ውጊያ ነው። ከሌሊት እስከ ንጋት በተደረገው ውጊያ ተኝቶ ያደረው የመንግስት ወታደር ኦነግ ዓላማውን ጨርሶ ከወጣ በኋላ ነበር ወደ ቦታው የደረሰው። ይህ ደግሞ ስልታዊ ሽፋን መስጠት ካልሆነ በስተ ውጊያ የተካሄደበት ቦታና እና የመንግስት ወታደር የነበረበት ካምፕ በቅርብ ርቀት ላይ የሚገኝ ስለነበር በጊዜው መድረስ ነበረበት በማለት ነው። የድሬዳዋው የሁርሶ ወታደራዊ ካምፕ አቅራቢያ ጥቃትም የዚህ አካል መሆኑን ተንታኞች ይናገራሉ። ድሬዳዋ ከተማን ኦህዴድ ከሶማሌ ክልል በመንጠቅ በብቸኝነት መጠቅለል የሚፈልግ ሲሆን አዲስ አበባንም እንዲሁ ኦህዴድ የጠቅላላ ፍላጎት በሚያሳይባቸው አካባቢዎች ኦነግ ሸኔ ሁሌም ጥቃት ይከፍታል የሚሉት የፖለቲካ ተንታኞች በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን የሚነሳው ጥቃት ባጣዬና አጠቃላይ በቀጠናው ያደረሰው ውድመት አይዘነጋም። በሸዋ ጠቅላይ ግዛት ደራ ውራጃ የሆነውም የሚረሳ አይደለም። በሙያሌና በቦረናም በተመሳሳይ ከቆየው የአዲስ አበባ ዙሪያ ጥቃት በተጨማሪ አሁን ደግሞ ድሬዳዋን ጨምሮበታል። ይህ የሚሆነው ደግሞ ከቤተ መንግሥቱ የሚወጣ የዕቅድ አፈፃፀም ትግበራ እንጂ ድንገት የተፈጠረ ሊሆን አይችልም ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን የመስከረም ዘጠኝ 2018 ዓ.ም. ዕትም የምሽት ዜናችን የተከታተላችሁትን ይመስል ነበር ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎችና ትንታኔዎች እንደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉን እንጠይቃለን ጣና ቴሌቪዥን ከሀቅ ጋር